የማዕከላዊ ኢትዮጵያ ክልል የህብረተሰቡን የመልማት ጥያቄ መነሻ በማድረግ በመደራጀት ፈጥኖ ወደ ልማት የገባ ክልል መሆኑን በመግለጫቸው የጠቀሱት የማዕከላዊ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ምክትል ቢሮ ኃላፊና የሁሉ አቀፍ የገጠር ተደራሽ መንገድ ልማት ዘርፍ ኃላፊ አቶ ማቴዎስ ሎምቤሶ በሁሉ አቀፍ የገጠር ተደራሽ መንገድ በተንጠልጣይ ድልድይ ግንባታ በገጠር ትስስርና ተደራሽነት ለምግብ ዋስትና ፕሮግራምና በህብረተሰብ ተሳትፎ በርካታ የመንገድ የልማት ስራዎች በክልሉ እየተሰሩ እንደሚገኝ ገልጸዋል። ሁሉ አቀፍ የገጠር ተደራሽ መንገድ ዘርፍ ላይ ጥሩ የሚባል እቅዳለን በአሁኑ ሰዓት በመንገድ ልማት ስራችን ላይ አርባ አንድ ፕሮጀክቶች የእቅዱ አካል ሆኖ በኪሎ ሜትር ሶስት መቶ ስምንት ኪሎ ሜትር የሚሸፍን ስራ እየሰራን እንገኛለን። ለዚህም የሚሆን ሀብት ተመድቧል። ወደ አራት መቶ ሰማኒያ ሁለት ሚሊየን ብር ባጀት ተመድቦ የስራ አካል ተደርጓል። በዩራብ ሶስት መቶ ስምንት ኪሎ ሜትር በሪካፕ አንድ መቶ ሀያ አንድ ኪሎ ሜትር በድምሩ በአዲስ መንገድ ግንባታ 429 ኪሎ ሜትር ግንባታ ላይ እንገኛለን። በፕሮጀክት ብዛት ደግሞ 49 ፕሮጀክት ይሸፍናል ማለት ነው። የህብረተሰቡን የመንገድ መሰረተ ልማት ጥያቄ ለመመለስ በ185 ሚሊየን ብር 12 የድልድይ ግንባታዎችን በስራ ላይ መሆናቸውን የገለጹት አቶ ማቴዎስ ለምቦሶ በክልሉ ለድልድይ ግንባታ አስቸጋሪ በሆነባቸው ቦታዎች በአነስተኛ ወጪ ከ60 እስከ 120 ሜትር ርዝመት ያላቸው 16 ተንጠልጣይ ድልድዮች በ893 ሚሊዮን ብር እየተሰሩ መሆናቸውንም ተናግረዋል። ከዚህ ውስጥም በምስራቅ ጉራጌ ዞን አንዱ ተንጠልጣይ ድልድይ ተመርቆ ለአገልግሎት መብቃቱን ተናግረዋል። የገጠር ትስስርና ተደራሽነት ለምግብ ዋስትና የሚል ፕሮግራም አለ፣ ሪካፕ የሚባለው በተለምዶ። ይሄ ፕሮጀክት አራት ዋና ዋና ስራዎችን የያዛ ነው። አንደኛው የአዲስ መንገድ ግንባታ ነው። ሁለተኛ የነባር መንገድ ጥገና ነው። ሶስተኛ የተንጠልጣይ ድልድይ ግንባታና ስፔሻል ስትራክቸር የሚባሉ ግንባታዎችን የያዛ ነው። በአጠቃላይ በአዲስ ግንባታ 121 ኪሎ ሜትር በዚ ዓመት ለመጨረስ በልዩ ሁኔታ እየተከናወነ እንዳለ ለማንሳት ያህል ነው። ከሀብት አኳያ በዚህ ስራ ላይ 400 ሚሊየን ብር ባጀት ተመድቧል። ቢፎረር ነው ወደሚቀጥለው ዓመት የሚሻገር ሳይሆን የ400 ሚሊዮን ብር በዚ ዓመት ገንዘብ ከፍለን እና አገልግሎት እንዲሰጥ የማስቻል ስራ ለመስራት በልዩ ዲስፕሊን እየተመራ ያለበት ነው። ሁለተኛው የጥገና መንገድ የምንለው ነው። 13 ፕሮጀክት በዚህ በጥገና ላይ ተካቶበታል። በቆንጆ ሁኔታ እየሄደ ይገኛል። በዚህ ፕሮግራም ላይ በዚህ ዓመት 139 ኪሎ ሜትር የጥገና ስራ እየተሰራ ይገኛል። ተንጠልጣይ ድልድይ በመደበኛ ከምንሰራው በተጨማሪ በዚህ በሪካፕ ፕሮግራም ወይም የገጠር ተደራሽነት ለምግብ ዋስትና በሚለው ፕሮግራም ላይ አለን። አምስት ተንጠልጣይ ድልድይ አለን። አምስተኛ ይሄ ሁሉ ስራ ሲሰራ የዲዛይንና የማማከር ስራ በሁሉም ስራዎች ላይ አካል ተደርጎ እየተሰራ ነው። የአካባቢውን ህብረተሰብና ተወላጆች በማስተባበር በህብረተሰብ ተሳትፎ ለሌሎች አካባቢዎችም ምሳሌ በሚሆን መልኩ የመንገድ ልማት ስራዎች እየተሰሩ መሆናቸውን ገልጸዋል። ልማት ሁሉ በመንግስት ይሸፈናል ተብሎ አይወሰድም። በአሁኑ ያለው ዲማንዱ ከፍተኛ ስለሆነ ህብረተሰባችን ማገዝ አለበት። የእኛ ማህበረሰብ የማገዝ ችግር የለውም። ከዛ አኳያ በዚህ ዓመት 800 ሚሊዮን ብር በህብረተሰብ ተሳትፎ ሀብት በማሰባሰብ የተለያዩ የልማት ስራዎችን በየአካባቢው እየሰራ እንገኛለን። ፕሮጀክቶቹ በአይነት ሲገለጽ አዲስ መንገድ ግንባታ ላይ አዲስ መንገድ ከፈታ ላይ 50 ፐርሰንት ግንባታ አዲስ መንገድ ግንባታ የምንለው 100 ፐርሰንት ሙሉ በሙሉ የድልድይ ግንባታ መቶ ፐርሰንት የነባር መንገድ ጥጋንና ሌሎች በየአካባቢው ከልማት ጋር የሚተሳሰሩ ስራዎችን ያካታል። በላይ ይሄ የእንጨት ድልድይን ጨምሮ ይከናወናል። መንገድ የልማት ሁሉ ወሳኝ አካል ነው ያሉት የማዕከላዊ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ምክትል ቢሮ ኃላፊና የሁሉ አቀፍ የገጠር ተደራሽ መንገድ ዘርፍ ኃላፊ አቶ ማቴዎስ ሎምቤሶ የተሰሩ መንገዶች በህብረተሰቡ ጥያቄ የተሰሩና ከፍተኛ ውጪ የወጣባቸው በመሆናቸው መንገዶቹ ረጅም ጊዜ እንዲያገለግሉ ማህበረሰቡ በባለቤትነት መጠበቅ እንዳለበትም አሳስበዋል።